ሰላም ውድ በአለም ዳርቻ የምትገኙት እንዴት ናችሁልኝ በያላችሁበት ሰላማችሁ ይብዛ እኔ የምኖረው አሁን ዱባይ ነው በጣም ሙቀት አለው እና ያው መልክን ራሱ ይቀይራል አያችሁ ፀሐዩ በጣም ነው ሙቀቱ መልክን ይቀይረው እና እና አላህ በሀገራችን የምንኖር ያድርገን ያለንም ገንዘብ በረከት ያድርገው እላችሁ አለው። እና ወደ ጉዳይ ስገባ ማለት ነው፣ እኔ ያው እስከ አስረኛ ክፍል ተምሬ ያለው ይህን ያህል ያልተማርኩም ሰው አይደለሁም። እና ምን ልላችሁ ነው፣ ራሳችሁን ጠብቁ። አን ማለት በተለይ እንግዲህ ያው ሰው ልጅ ሲኖር ይዋል ትዳር ይይዛል፣ አደለ ለዚህ ራሳችሁን ጠብቁ ማለት አንድ ከፍቅረኛችሁ ጋር መጀመሪያ እኛ እንግዲህ እኔ ማለት ነው ጓደኛ ነበረኝ ሳየው ትልቅ ሰው ነው። አልተመቸኝም፣ አልፈልግህም አልኩት። ከዛን ደሞ ለእኔ የምትቀርብ ጓደኛ አለች ባለ ሁለተኛ አይመላም ማለት ነው። ከዛን እሱ ደሞ እሷን ያማልላታል ማለት ነው። እኔ እንድትለምን አማላጅ ያደርጋታል ማለት ነው። እሷ ደሞ አንቺ ትዳር ብትይ እዚህ ይሻልሻል፣ ህይወትሽን ብኖር ይሻልሻል እና ስትለኝ ከዛን ውስጥ እንደማይሆነኝ እያወቅሁ ያው እንግዲህ በሷ ግፊት ማለት ነው። በቃ እሺ ብዬ በድፍረት ጊቢና ሞክሪው ሞክሬው ይዋለችኝ እሺ ብዬ ያው እንደፈራሁት አልቀረም። ያው በቃ እንትን ተዋወቅን ምን አለ ከዛን በቃ ባላሰብኩበት መንገድ ልቤን ሰበረኝ። እንደገና ደግሞ በቃ ትቶኝ ትቼዋለሁ ብዬ ደግሞ ስኖር ስኖር ስኖር ከአራት አመት በኋላ እሱም ሌላ ጓደኛ ያዘ ከአራት ዓመት በኋላ፣ ከእንደገና አማላጅ አድርጎ አሁኑም በሌላ ጓደኛ ይህ በጣም ጓደኛ ነበረኝ እና በሱ አሁኑም በሌላ ጓደኛ ማለት ነው አማላጅ አደረገ። እኔ ከአንቺ ሌላ ሰው አይቼ ያለው አልሆነኝም፣ አንቺ አንቺም ለእኔ የመጀመሪያ ይነሽ፣ አንቺም በቃ እንዲ እንዲ በቃ ምላሳቸውን ታውቃላችሁ አደለ? ወንዳች እንደዛ አደረጋት። እኔም ደግሞ እውነት ነው ያው እሱ የመጀመሪያ ስለሆነ በቃ፣ እኔ አሁን ይሄኛው ላይ ብናደድ ብሰድ በመን ብለው ዝም ነው የሚለው። ከሱ ሌላም ጓደኛ ይዣለሁ እስኪ ልሞክር ብዬ አልተሳካልኝም። ገባችሁ? ያው እንደ መጀመሪያችሁ የሚሆን ሰው የለም ማለት ነው። ከዛም በቃ ከሌላ ጋር ሁኜ ማለት ነው የማስበው እሱን ነው የማስበው። ከዛም በቃ እሱም ሲያም ይሽ ብዬ ከእንደገና ይቅርታውን ለቀብዬ የበፊት የበደለኝ እረስቼ ከእንደገና ተመለስኩ ማለት ነው። ስመለስ እኔ ከእሱም ትቶኝ ነው አይደለ የት ሄደው እኔ ደግሞ ሌላ ጓደኛ ይዤ ነበረ። አሁን ያቺን ቂም አድርጎ ነው ለካ ይመጣ እኔ ደግሞ ይቅርታውን አውቄ ይቅርታውን ነው እንጂ የማውቀው፣ ይሄ በቀሉን አላውቅም። ምግብ ውስጥ መድኃኒት አድርጎ ምናምን ግብዣ ጠርቶኝ ምናምን ኃይለኛ በቃ አድርጎ ቀለበት አደረገልኝ። በቃ እኔ እንግዲህ ቀለበት ሲያደርግልኝ ምን በቃ ሁሉ መናየን አሳልፎ የሰጠው ጣመንኩት። ከዛን መጠጥ ውስጥ የበፊቱ በቀል ስላለው መድኃኒት ጨምሮ ሰጠኝ። ጠጣው፣ ያኔ አላመመኝም። ቆመጥጣል ሎሚ ሎሚ ነው የሚለው። ምንድን ነው የጨመርከው ስልህ፣ እኮ መድኃኒት ነው ቆንጆ ነው ሎሚ ነው አለኝ። እኔም እሺ ብዬ ጠጣው፣ እየቆመጠጠኝ በዛ ሰዓት ምንም አላረገኝም። ከቆየ የሚያማችሁ ደግሞ የወር አበባ ምናምን ሲመጣባችሁ በጣም ቁርጠት ነው የሚደቀው። በፊት አያመኝ ይቆርጠኛል፣ በጣም ያመኝ ጀመር። ከዛን አሁኑም ድጋሚ ጎርቶኝ ሄደ ማለት ነው። ከዛን ከሶስት አመት በኋላ በጣም ታመምኩ፣ በጣም ታመምኩ። ከዛ ከዛን በቃ ሐኪም ቤት ሄድኩ። ጤነኛ ነሽ ይባላል። ታመማለሁ፣ ሆዴ ውስጥ ያመኛል፣ ሆዴ በጣም ያብጣል። ከልክ በላይ ከልክ በላይ ፍን አብጦ አብጦ እንትን ትንፋሼ ሁሉ ነው የሚከለክለኝ። ሀኪም ቤት ወይ ጮጋራ ነው ይሆናል፣ ወይ ምግብ አልተመቸሽኝ ነው ምናምን ይላሉ። መድኃኒት ይሰጠኛል ይዤ እገባለሁ። ምንም ውጤት የለውም። እና ከዛም በቃ ሲደክመኝ ዩቱብ ላይ እንዲስከታተል አንዳንድ ቱ መኖሩ ጥሩ ነው እና ዩቱብ ሳይ ሀኪም ቤት ሄዳችሁ ጤነኛ ናችሁ ከተባለ ወይ የሰው እጅ አለባችሁ ምናምን የሚባል ነገር አየው እስኪ ብዬ

ከዛን አልካችሁ የወጣው ከወዴ ውስጥ ልነግራችሁ አልችልም ከዛም በዛው ኮሮና መጣ ኮሮና መጣ በዛው እንትና ለማለት ነው ምልክቱ ፊቴ በጣም ነጭ ነበረ ነጭ ነበር ቆንጆዬ ነበር ያው ጎራዳም በጣም ነጭ ነበርኩኝ እሱ መድኒቱን ከሰጠኝ በኋላ ልጁ ካበላኝ በኋላ ፊቴ በቦጉር ቁስል በቁስል ነው የሆነ ልነግራችሁ አልችልም ቁስል በቁስል ነው የሚያረጋችሁ ፋርማሲ እጄ መድሃኒት ገዛለው፣ ምንም ጥቅም የለውም፣ ምንም ነገር ጥቅም የለውም። ለካ ያሱ የሰጠው መድሃኒት ከሰውነት ውስጥ ነው የሚያፈናዳዳ ነገር ነው። ልንቀረት ወይኒ እራሳችሁን ጠብቁ እህት ወንድሞቼ፣ ስደት አለም ላይ የምትገኙት ማንኛውም ሰው መጀመሪያ እያወቀ ነው ስህተት የሚያደርገው። መጀመሪያ እያወቀ ነው እንጂ ሳያውቅ የሚያደርግ ሰው የለም። አንድ ሰው ሊበድላችሁ ወይ ከእናንተ ሌላ ይስል የሆነ ነገር አድርጓችሁ ሜዳው ከእንደገና በይቅርታ ከመጣ እጥፉን እጥፉን በድሏችሁ ነው ሜዳው። እና ይሄ በእኛ ኧረ በስደት ዓለም ያው ልምድ አድርገነዋል ግን ለእናንተ መመክራችሁ አንድ ሰው መጀመሪያ በድሏችሁ ከሄደ ከእንደገና እናንተ ያን በደለውን ተቋቁሟችሁ ህይወታችሁን እየኖራችሁ እንደገና ደግሞ በቃ ረሳችሁታል። እሱ ደግሞ እንዴት ረሳችሁኝ ብሎ ወደ እናንተ ህይወት የሚመጣ ወይ የምትመጣ ከሆነ አይ ይቅርባችሁ፣ መጀመሪያ ለምን ሄደ? ድጋሚ ለምን መጣ? በዛው አቁሙ። እኔ የውና ብዙ መስዋዕት ነው። በጣም ነው የታመንኩት እና ራሳችሁን ጠብቁ እላችኋለሁ። አበረታችሁኝ፣ ቤተሰብ ሁኑኝ። የማያልፍ ቀን የለም፣ ያልፋል። ሁሉም ነገር ለበጎ ነው። እኔ አሁን እንዴት ሰው ልመን እና ትዳር ሊያስ ቤተሰብ አታገቢም አትወልጅም ይሉኛል። እኔ ያ ቁስል ስላለብኝ ሰው ማመን አቃተኝ አቃተኝ። እንዴት አምኜ ላግባ? እንዴት አግብኝ? ኧረ ውለቴ እድሜሽ ሊሄድ ነው፣ እድሜ ሊሄድ ነው ሲጨቃጭቁኝ፣ ተነስቼ ዱባይ መጣሁ ማለት ነው። ሰው ማመን አቃተኝ። እና በጣም ከባድ ነው። በየእምነታችሁ ጸሎት አድርጉልኝ። እራሳችሁ አይቶ ወንድሞቼ ጠብቁ። ሁሉም ሰው እንዲህ ነው ማለት ሳይሆን ያው በድሏችሁ የሄደ ሰው ድጋሚ በይቅርታ ከመጣ ከመጣች ራሳችሁን ጠብቁ ነው ለማለት ነው። አበረታቱኝ። ላይክ ሰብስክራይብ አድርጉኝ እላችኋለሁ። ይህን ያህል ስለተከታተላችሁኝ ያመሰገናለሁ። ያው ምክር ይሆናል ብዬ ስላሰብኩኝ ነው። እኔ በፊት እንዲህ የሚመክረኝ ምናምን ሰው ባገኝ ኖሮ እንዲህ አይነት ህይወት ውስጥ አልገባም። ስለዚህ ሰብስክራይብም አድርጉኝ። ወዳችኋለሁ። ሰላም ሁኑልኝ።